ዜጎች በመነገድ ቤትና ንብረት በማከራየት እውቀታቸውን በመሸጥ አሊያም በሌላ በማንኛውም መንገድ ከሚያገኙት ገቢ ላይ በሕግ ድንጋጌ መሰረት ግብር መክፈል ይጠበቅባቸዋል። ግብርን በታማኝነት መክፈል ሀገርን የመውደድና በጋራ የማሳደግ ኃላፊነትን መወጣትም ጭምር ነውና ግብር ለአንድ ሀገር የምጣኔ ሀብት እድገት የጀርባ አጥንት እንደሆነ የዘርፉ ባለሙያዎችም የሚስማሙበት ጉዳይ ነው። የዜጎችን የምጣኔ ሀብትና ማህበራዊ ተጠቃሚነትን በማረጋገጥ የሀገርን እድገት ለማፋጠን የገቢ ግብርን ሰብስቦ ስራ ላይ ማዋል የመንግስት ኃላፊነት መሆኑ ይታወቃል። የግብር ዋነኛ ግብ ደግሞ የመንግስት ገቢ ከፍ በማድረግ የዜጎችን የመሰረተ ልማት ፍላጎት ምላሽ በመስጠት ሀገራዊ በጀትን መሸፈን ነው። ነገር ግን ግብርን በወቅቱና በታማኝነት አለመክፈል ደግሞ ከአስተዳደራዊ እርምጃ ባለፈ በወንጀል ተጠያቂነት እንደሚያስከትል በህግ ተደንግጓል። ለፋና ሚዲያ ኮርፖሬሽን ጥቆማ የሰጡ ግለሰቦችም ተቀጥሮ ይሰሩበት የነበረው አሸዋ ቴክኖሎጂ ሶሉሽንስ አክሲዮን ማህበር በየወሩ ከደሞዛቸው ተቀናሽ የሚያደርገውን የስራ ግብርና የጡረታ መዋጮ ለመንግስት ገቢ አለማድረጉን ነግረውናል። አጋጣሚ ገቢዎች ያርነ ሁለት ሰዎች ነው የሁለታችንም ተመሳሳይ ደብዳቤ ነው የተጻፈልን። ሌሎች ለዊትነስ ይሆናሉ ያሉ ከዛ በኋላ ይሄ ከሆነ በኋላ እርስ በርስ ስታፍ ስለነበር በጣም ብዙ ሰራተኞች የስራ ልምዳቸውን የቅጥር ደብዳቤያቸውን ሰጠውን ቸክ ተደርጎ የአብዛኛው እንደሌለ ነው። በተለይ ትላልቅ ደሞዝ ያለን ሰራተኞች ምንም እዛ ላይ እንዳልተከፈለልን ነው። ገቢዎች ነው ቸክ ያደረገው። ስራ ልምድ አልሰጠን ሲል ገቢዎች ሄድን። ገቢዎች ቸክ ስናደርግ ስሜ ወደ አስራ አንድ ወር አካባቢ ቆይቻለሁ ሚል ላይ አንድ አመት ብለው፣ አንድም አይነት የስራ ግብር አልተከፈለም። አሸዋ ቴክኖሎጂ ሶሉሽንስ አክሲዮን ማህበር የሰራተኞቹን ቁጥር በትክክል ለአዲስ አበባ ገቢዎች ቢሮ እንደማያሳውቅ እና የደሞዝ አካፋፈል ሁኔታውን በሁለት መልኩ እንደሆነ ጥቆማ ሰጪዎቹ ያስረዳሉ። ም ድርጅት ላይ ያሉ ሰራተኞች ከዚህ ቀደም ያለው አጠቃላይ ሰራተኛ በሁለት አካባቢ እንደሚከፈል ከግለሰቦች እና ከድርጅ ሁለተኛ ለገቢዎች ሪፖርት እየተደረገ ያለው የሰራተኞች ደሞዝ በጣም በከፍተኛ ሁኔታ ትንሹን ነው። ለምሳሌ አንድ ሰራተኛ አርባ ሺህ ብር እያገኝ አራት ሺህ ብር፣ ሁለት ሺህ ብር እየተባለ ነው ሪፖርት የተደረገው ፊዚካሊ አይተነዋል ሲስተም ነ አሸዋ ቴክኖሎጂ ሶሉሽንስ አክሲዮን ማህበር የፈጸመውን የግብር ስወራ ለማረጋገጥ ፋና ሚዲያ ኮርፖሬሽን በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የአዲስ አበባ ቁጥር አንድና መካከለኛ ግብር ከፋዮች ቅርንጫ ጽህፈት ቤትን ጠይቋል። ግብር ከፋዮቻችን ከአንድ እና ከአንድ በላይ በስራቸው የሚቀጥረው የሚያሰሯቸው ሰራተኞች አሏቸው። ስለዚህ ከመቀጠር የሚገኝ ገቢ ደግሞ ታክስ ይከፈልበታል። ታክስ ሲከፈል ደግሞ ታክሱን ሰብስቦ ለታክስ ባለስልጣኑ የማስረከብ ወይም የመስጠት ኃላፊነት ያለበት ቀጣሪው ነው። አሸዋ ቴክኖሎጂ ሶሽን አክሲዮን ማህበር የተባለው ድርጅት በዚህ በተቋማችን ውስጥ የስራ ግብርና የጡረታ ክፍያዎች ክፍያዎችን ነው የሚያሳውቁት እነዚህም በዚህ መሰረት ከየድርጅቱ ሰራተኛ የነበሩት ሶስት ተቋሚዎች ለዚሁ ለህግ ማስከበር ባለው ክፍል ውስጥ ለጥቆማ አቀባቢ ክፍያ ቡድን የሚባል አለ። የዚያ ቡድን ያቀረቡት ጥቆማ ነበረ። ያን ጥቆማ መሰረት ተደርጎ ነው ወደ ኢንቨስቲጌሽን ገብቶ ስራው የተከናወነው። ቅርንጫፍ ጽህፈት ቤቱ የደረሰውን ጥቆማ ተከትሎ ባካሄደው የሂሳብ ምርመራ አሸዋ ቴክኖሎጂ ሶሉሽን ሳክሲዮን ማህበር ከሰራተኞቹ የሰበሰበውን የስራ ግብርና የጡረታ መዋጮ ተቀናሽ በማድረግ የግብር ስወራ መፈጸሙን አረጋግጧል። በወዲስ ነው የተገኘ ግኝት አለ። በተለይ የጠቋሚዎችን መሰረት ተደርጎ ሲሰራ ያላሳወቁትና ወይም ግብርና ታክስ የስራ ግብርና የጡረታ መዋጮ ክፍያ ያልተከፈለበት የተገኘ አለ። በዚያ መሰረት ኦልሞስት የስራ ግብርም የጡረታም ወደ ከነ ወለድና መቅጫን ጨምሮ ወደ 27 ሚሊዮን አካባቢ የተገኘ ጉለት አለ ማለት ነው። የወንጀል ኃላፊነት የሚያስከትልም ነገሮች ስላሉ ጉዳዩን ለፖሊስ ምርመራ እንዲያጠራ ለፖሊስ አስተላልፈናል። አሸዋ ቴክኖሎጂ ሶሉሽንስ አክሲዮን ማህበር ስለፈጸመው የግብር ስወራ ምላሽ እንዲሰጠን ፋና ሚዲያ ኮርፖሬሽን ሚያዝያ 30 ቀን 2017 ዓ.ም በደብዳቤ የጠየቀ ቢሆንም ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። ለመሆኑ የሰራተኞችን የገቢ ግብርና የጡረታ መዋጮ መሰወር ይሁን የገቢ መጠን ቀንሶ ለመንግስት ማሳወቅ ከህግ አግባብ እንዴት ይታያል? ተጠያቂነት ውስጥ እስከምን ድረስ ነው? ህጉ የታክስ አስተዳደር ህጋችንና የእኛ የገቢ ግብር አዋጅ ሁለቱ ህጎች የሚያስቀምጡት አንዱ አስተዳደራዊ ኃላፊነት አስተዳደራዊ ቅጣት ይኖርበታል። ታክሱን በወቅቱ ታክሱን ሰብስቦ ለታክስ ባለስልጣኑ ገቢ ማድረግ የኃላፊነት ያለበት ቀጣሪ ታክሱን ባለመሰብ ሰብስቦ ገቢ ባለማድረጉ አስተዳደራዊ ቅጣት አለው። ከዛ በተረፈ ደግሞ በታክስ አስተዳደሩ ህጉ ላይ ወደ ወንጀል ቅጣትን ስንሄድ ከታክስ ወራም ጋር ይያያዛል። ስለዚህ ያ ታክስ የራሱ አይደለም የውክልና ወይም የአደራ ታክስ ነው። በአደራ ሰብስቦ ከቀጠረው ሰራተኛ ላይ ሰብስቦ ለታክስ ባለስልጣኑ ገቢ ማድረግ ኃላፊነት ስላለበት ያንን ባለመፈጸሙ ከታክስ ወራ ጋር የወንጀል ተጠያቂነትም ጭምር ያመጣል። በዚህ ዘገባ የአሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር ምላሽ ለመስጠት ፈቃደኛ ሆኖ ከመጣ ፋና ሚዲያ ኮርፖሬሽን የሚያስተናግድ መሆኑን ያሳውቃል።